ቤተሰብ አሰላሙ አሌይኩም ወረህመቱላሂ በረካቱ። ዲስክ ትዮብ ተከታታይ እንዴት ናችሁ? ሰላም ናችሁ ወይ? ከኔ ጋ አልሐምዱሊላሂ ረቢል ዓለሚን። ባረካላሁ ቢኩም ውድ ቤተሰብ፣ ትንሽ የሆነ ያሳቀኝ ነገር አለ ማለት ነው እና ብዙዎቻችሁ ያው ጠርጥራችኋል፣ ገምታችኋል። አንዳንዶች ደግሞ ያው በፈለጋችሁት ወይም እኔም በምታገኙበት አጋጣሚ መብሩክ ባረከላ ወፊኪ ያላችሁ አላችሁ፣ በጣም ነው የማመሰግነው። ግን በጣም ይገርመኝ ማለት ነው። በጣም ፈገግ ያደረገ ኮሜንት ምንድን ነው ካላችሁ፣ በቃ እፍረት ቀረኩ ላገባ ነው እየተባለ በሚዲያ እየተፖሰተ ምናምን ምናምን ነገር። በነገራችን ላይ ውዶችዬ፣ እኔ ይህን ነገር የተናገርኩ ካገባሁ በኋላ ነው ማለት ነው እና ሰምታችኋል አይደለም? እንደዚህ እንትን ልል ማለት ነው። ወላይ በጣም ነበር ያስፈራኝ ያስጨነቀኝ። በዚህ አጋጣሚ ያው ስብሓንላህ ላ ስብን ወተዓላ ጋብቻን አላህ ሐላል ሲያረገው አኒካህ በጣም ጥሩ እና ደስ የሚል ቆንጆ ትዳር ነው ማለት ነውና ውድ እህቶቼ ያው ደስታዬን ደስ ያላችሁ እህቶች በጣም ነው የማመሰግን። ዛሬ ግን በሙሉ እንግዲህ የሰርጉ ዝግጅት የኒቀቡ የሂጃቡ አለባበሱ እንግዲህ እንደምታየት ነው። ሙሽራይት ተሞሸረች ብዬ ባልጎት የሆነ ብዙ ሰዎች ማለት ነው እንትን ያላችኋላችሁ ባረከላሁ ፊኩም። አላቆልያል ምንላችሁ ፈልጌ ነው ይህንን ነገር ከማለት በፊት ስኬት ካገባች በጣም ብዝቀን ሁኗታል ማለት ነው እና እንግዲህ ስኬቷ ተሞሽራለች በምንታ እንደምታየት በነገራችን ላይ ይሄን ነገር ተከራይቸው ነው እና በጣም ደስ የሚል የሚሰትር ቆንጆ ጅልባብ ነው። ከነኒቃቡ ምናምን በጣም ቆንጆ እና ውብ ያደረገው ልብስ ነው ማለት ነው እና እንደምታየት የምትፈልጉ ሰዎች ካላችሁ እንሻላ በ0922 86 18 93 ማለት ነው ማዘዝ ትችላላችሁ። ባረከላው ፊክም እንሻላ ያው አድርሶ ለመመለስ ማለት ነው እንሻላ ማለት እስከ ሶስት ቀን ይፈቀዳል። ከዛም በላይ ይመለሳል ማለት ነውና እና ወደ ቤተሰቦቼ ወደ ሀገሬ ልጆች እንደምታዩት እንግዲህ ሙሽርነት ቆንጆ ነው፣ ደስ ይላል። እህቶቼ አግቡ ነው የሚባል አዎ የሚወዳችሁ ነው። የምትወዱትን ካገኛችሁ አግቡ ትዳር ጥሩ ነው። ትዳር ቆንጆ ነው። በተለይ ለሴት ልጅ ጥሩ ሲትራ ነው ማለት ማለት ብዙ ነገሮችን ያስተካክላል። የነብያቶችም ሱና ነው። ባረክላሁ ፊኩም። ደግሞ አንዳንድ ሰዎች ያው እንደነገርኳችሁ ያፈ ወይም የሚያሳፍር ነገር እንዴት እኛኮ በድሮ ጊዜ በዚህ ወጡ በዚህ ገብቶ ያላችሁ ነገር አላችሁ። በነገራችን ላይ እንኳን ስኬት ማለት ነው። ገና የአስራ ሁለት አመት የአስር አመት ልጆች የአስራ ሶስት አመት ልጆች በቃ ወላሂ እንደውም እነሱ የሚገርማችሁ ነገር ቀና ብለው ዘና ብለው በቃ ያናግራሉ። የምር ሊያገቡ ከሆነ የሚያስፈልጋቸውን ነገር ሁሉ ይጠይቃሉ። የምር እኔ ግን ወላሂ ምንም አልጠየቅኩ። የሚገርማችሁ እንደውም እንደኔ በዚች ምድር ላይ እንትን ያለ ሰው የለም። አታ እንጀራ ሲጋገር አንዳንዴ ቪዲዮ ስሰራ ማለት ነው። እንጀራ ጋጋሪዎች እየጠየቁኝ ነበረ፣ ለምንድን ነው ይሄ እንደዚህ የሚጋገር ምናምን ሲሉ፣ አረ ሲስተር እኮ ልታገባ ነው ምናምን እያልኩ፣ ወላሂ በጣም ያስፈራ ነበር። እና ያው ደግሞ የሰርጋችሁ ሰዓት እናንተ ሰው ከሌላችሁ ወይ ደግሞ እንደዚህ ካሜራ ብዙስ ጊዜ የምታዝዙት ሰው የእናንተ የምትሉት ሰው ላይኖር ይችላል እና ለዛም ብዙም ቪዲዮ አልተሰራም። የተሰራው ቪዲዮ ይህ ነው እና እንግዲህ ቤሎው እየመረጥኩ ነበረ። የራሴ የሆነ ይሄ እንደምታዩት ቆንጆ ጅልባብ ነው። በነገራችን ላይ በጣም ደስ ይላል። እንደዚህ አይነት ጅልባቦች አሰሩ እህቶቼ። እጅዩ ያለው ማለት ነው እጅዩ ያለው ጅልባብ ማሰራት የተሻለ ነው። ኸይር ነው። እህቶቼ በዚህ አጋጣሚ ለእህቶቼ አንድ ምክር እምሰጠዋለኝ ከትዳር ወይም ደግሞ ወደ ትዳር ከመግባታችሁ በፊት እህቶች ብዙ ጊዜ የምር ልትማሩበት ይገባል። አላህ ሱብሃነሁ ወተዓላ የሚሆናችሁ የሚጠቅሟችሁና እናንተ የምትወዱት ሰው ስታገኙ መርሃባ ትላላችሁ። መርሃባ እንደማለታችሁ ግን የሚያስፈልጋችሁን ነገር እንደ አቅሞ እንደ ድህነቱ እንደ አቅሙ ጥሎሽ ማስጣል ግዴታችሁ ነው። በነገራችን ላይ ይሄ ያውን እንደምታዩት የኔ ጥሎሽ ነው ማለት ነው። ያው እኔ እንግዲህ አንድ ነገር ልንገራችሁ። ድሮ የምለው ነገር ነው የኔ ባህርዬ። ስታገቢ በመፋቂያ በቁርአን፣ በእንደዚህ በእንደዚህ የምትሉ የምታማኞቶች አላችሁ። ለምን እንደሆነ ታውቃላችሁ? ተው ነው የምለው እኔ። የምር እንደ ቤቱ ወይም ደግሞ እንደ አቅሙ የሚያስፈልጋችሁን ነገር በትንሹም ቢሆን ያርግላችሁ፣ በጥቂቱና ማለት ለምን መሰላችሁ? የትዳር ማጣፈጫው አንዳንድ ነገር ሴት ልጅ በተለይ ባሏ የሆነ ነገር ሲያደርግላት ደስ ይላታል። የምር ነው ምላችሁ ማለት የፍቅርም መገለጫው ነው የሚያጅመው። ብዙ ጊዜ ሴቶች እኮ ገን ይዘው ትፈልጋላችሁ፣ ብር ትፈልጋላችሁ፣ ብር ትወዳላችሁ ብትባሉ አይግረማችሁ። የምር ነው ምላችሁ በቃ አሁን ይሄንን ልብስ እኔ ብዙ ጊዜ ለፍቻለሁ፣ ወላሂ ብሩን ራሱ ሳንቲሙን እንደገዛው ሰጥቶኝ የሚያመጣልኝ አጥቼ የሚገዛልኝ አጥቼ በሰዓቱ አዲስ አበባ ምናምን ነበረ ማለት ነውና በመጨረሻ ግን በቃ አስመጣሁት እና ውድ ነው በነገራችን ላይ ሜትር እስከ ስምንት መቶ ብር ድረስ የመጣ ማለት ነው አንድ ሜትር እና ያው እንግዲህ በዛም ደግሞ አስፈላጊ ነው ብሎ ይቺ ሻሿ ከስር በኒቃ የምትለበስ ናት እና እንግዲህ ጥለሾችን በትንሹም ቢሆን ወርቅ አለው እና ምንላችሁ ፈልጌን ለእህቶች የትምህርት ይሆናችሁ ነው። አንዳንድ እህቶች ስታገቡ ዋናው ትዳር ነው ብላችሁ የምትገቡ እህቶች አላችሁ ብዙ ጊዜ የምር ነው ምላችሁ፣ እንደ አቅሙ እንደ ቤቱ ብዙ ጊዜ የለኝም የሚል ወንድ ራሱ አንዳንዴ ጥንቃቄ ጥንቃቄል ይገባል። የምር አንድ ሰው 12 አካል ካለው ከ20 አመት በላይ እድሜው ከሆነ ይሰራል፣ ግሱ ላይ ሳንቲም ይኖራል። ግን አንዳንድ ነገሮች ለሚስቱ የማያስፈልገውን የማያደርግላት ማያደርግላት ወይም ደሞ የሆነ ነገር እንትን ማይልላት ከሆነ በጣም ከባድ ነው እና ምንላችሁ ፈልጌ ነው ኢንሻአላህ ውዶችዬ ያው እንግዲህ ወደ ትዳር ዓለም ስትገቡ ደግሞ የሚያስፈልጋችሁ ነገር በጥቂቱም አለ። እኔ አልሐምዱላህ ረብ ለዓለሚን እንግዲህ በጥቂቱ ይችን አድርጌያለሁ። አልሐምዱላህ እና ሰርጌ እንግዲህ እንደዚህ ሆኖ ድምቅምቅ ብሎ ደስ ብሎ ነበር። እኔ ራሱ ደስ ብሬ ነበር በውስጤ ማለት ነው። ግን ያላህ በጣም ከማር ነበር፣ ደግሞ የኔ ሰርግ ማለት ነው፣ እንዲቀላል እንዳይመስላችሁ ድምቅ ብሎ ነበር። በተለይ በቃ ሙስሊም ያልሆኑ ወገኖቻችን ራሱ ማዘር ጠርታቸው በቃ ቤቱን ቅውጥን ያደረጉት እላችኋለሁ። የምር የሀገሩ እንዳለ መረጋጋቱ ሀገሩ ሰላም እንዳለ መሆኑ በጣም ደስ የሚል ጊዜ ነበረ። የምር ነው ምላቸው። ወላሂ እኔ ራሱ ገርሞኝ ገርሞኝ፣ ይህን ያክል ሰባለ ይህን ያክል የኔ ቤተሰቦች አላቸው። የምር የተጋገረ እንጀራ እንዳያችሁት ነው። ሰምታችኋል። ወላሂ ስብሐነከ አላሁመ ረቢ አልሐምዱሊላሂ ረቡል ዓለሚን እና መብርኩላላቸው ቶቼ በጣም ነው ማመሰግን። ቲንኪዩ ያው እንግዲህ ስኬት በዚህ በኩል በዚህ መልኩ ዘና ፈታለን። አንዳንድ ሴቶች ደ ማለት ነው በቃ አንቺ እኮ ጠንካራ ሴት ነበርሽ፣ ምንነው ሆነሽ በቃ ተጨምላለቅሽ ምትሉ ሰዎች አላችሁ እንዴ? በሰርግ ቀን እንዴት አለደሰት? እዶች ደስታም ሐዘንም ሁላችንንም እኮ በህይወታችን ላይ አለ። አልሐምድላ ረብላ ዓለሚን እና እንደዚህ ሆነን፣ እንደውም ብትት ፈርቼ ማለት ነው ማዘርን ቅር እንዳይላት ሙሽራ ሲወጣ ምናምን ኩል ይኳል የለ እኔ ደስ እንዲላት ብዬ ማዘር ማን ነው ምናምን ኩል እሚኩለኝ ምናምን ስላት በቃ ከል ያለች እሽ መርሃባ ብዬ ምናምን በቃ ያ ነገር ራሱ በቃ ይሄ ነጩን ልብስ ያበላሸዋሉ። ይ በጣም ጨንቆኝ አልተደረገ ምላቸዋለሁ። እና አንዳንዴ ለራሳችሁ ራሱ ስትሸፋፋሉ ራሳችሁ ስታገብሩ ስታስከብሩ ትከበራላችሁ። የመሪን እምላችሁ አንድ ሁለተኛ ደግሞ በጣም ያስፈራ ምን እንደሆን ላቃላቸው ዶችዬ ሙሽራ ሲወጣ የሴት ሚዜ የላትም ነበር ስኬት ማለት ነው። ወይኔ እንዴት ላደርግ ነው? ሙሽራውስ ይጨብጠኛል? ባሌ ነው። ወይኔ ሚዜው ሊነካኝ ይሆን እንዴት ሊያደርግ እያልክ ስፈራ ማለት ነው። አንዷ ከች አደረገችና መጣችና ማለት ነው ጥላውን እኔ ነኝ የሚይዘው ስትል እንዴት ደስ እንዳለኝ በቃ እንደዚህ ነው ሰርግ ጋብቻ። በቃ እንደዚህ ዘና ብላችሁ ደስ ብሏችሁ በነገራችን ላይ ይሄ ከስር እንተገዝቸ ነው ማለት ነው። አሁን ብዙ ጊዜ ቤሎ የምትለብሱቶች ከስር እንደዚህ ታደርጉና ከላይ ጅልባባችሁን ለብሳችሁ በቅጠቂያችሁ ነው። እንደዚህ ቀለል ያለች ሰርግ፣ ደስ የምትል ቤተሰብ የማታስቸግሩ በዚህ አጋጣሚ አንድ ነገር ልበላችሁቶች። እኔ ላይ ቤተሰብን ማስቸገር አልፈለኩም ነበር በእኔ ከሀ ነበር ያልኩኝ ማለት ነው። ግን ማዘር እና ፋዘር የመጀመሪያ ልጃችን እንዴት እንዴት ደግሰን የፈለገ ይምጣ ምናምን ብለው በቃ ያአላህ ያልተደገሰኮ ድግስ የለም ብነግራችሁ ግን አልሐምዱላ ሰላም ወጣ ደስ የሚል ነበረ ያ አላህ ስብሃነ ወተዓላ የሰው ልጅ በንየ ነው የሚሰጠው ንያቸውም ደስ የሚል ነበረ እኔም ደግሞ ያው እነሱ ላለማስቸገር ላለማልፋት ነበር አልሐምዱላ በሰላም ወቷል ባረከላሁ ፊኩም ውዶችዬ አመሰግናለሁ